ኮንግራብ እያሉ ለማንኛውም፣ በአንድ ቪዲዮ ሀያና ሚ ፎ ስለገባሽ አመሰግናለሁ። ትላንትና ምሽት በቀጥታ ስርጭት ላይ ሩታና አብርሽ በቲክቶክ የሚገራርሙ ነገሮች ተፈጥረው ነበረ። ሩታ ጥፍ ጥፍጥፍ አድርጋ በፎሎ ብትሉ በታብታቡ ብትሉ በሚጫወቱት ጨዋታ ላይ ራሱ ሶስት ዙር መርታ ማለት ነው። ፍቅር በፍቅር ሆና ነው ከላይ ቢወጣችው አብርሽ። በሚያሳዝን ሁኔታ ኦዲየንሶች ከፍ ዝቅ እያደረጉት ከታዘብኩት ነው የምነግራችሁ። በኮሜንት ጥርግርግ እያደረጉት በጣም ከፍተኛ ተጽዕኖ አድርሰውበት ነው ከላይ ወጣው። የምሬ ነው ይሄ ከባድ ሚዛን። የምሬ ነው ቤተሰብ፣ በጣም ከባድ ማለት ነው። ሰላም ቤተሰብ ደህና ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። አብርሃም እየሰራ ያለው ቪዲዮ ብዙ ሰዎች እንደጠሉ በደንብ አሳይተውታል ብዬ አስባለሁ። ስለዚህ ከዚህ በኋላ አብርሽ ሀሳብን ትቀይራለህ ወይስ በዛው ትቀጥላለህ? እንግዲህ እንዳየከው ነው። ሩታ በፍቅር ተጥለቅልቃለች እንደ ደራሽ ውሃ ማለት ነው። ምን ተሰማ እስቲ በዚህ ሀሳብ ላይ። በትላንትናው ላይቭ ላይ ብትችል ማለት ነው ቪዲዮ ከሰራክ ሀሳብን አስቀምጥልን። አየክ አደለ? አንተ የምትለቃቸው ቪዲዮዎች ማለት ነው ምን ያህል ሰዎች ላይ ተጽዕኖ እንዳደረጉ አንተ እንድትጠላበት እንደሆንክ ካልተረዳክ መቼም አትረዳም መቼም ስለዚህ ብትቀጥልበት የምትከስረው አንተ ነህ። ይህ ነገር አቁመህ ጤናማ ነገር መስራት እንደ ድሮ በህዝብ ዘንድ በፍቅር መወደድን በፍቅር ደግሞ ስለአንተ ጥሩ ነገር እንዲነገር እንዲወራ መልካም ነገር ሰዎች እንዲያስቡል ከፈለግ ቴርሜላም ትሁን፣ ነፃነትም ትሁን፣ ፍቅርተም ትሁን ደግሞ ሌላም ብትመጣ ትችላለች። ይሄ ላይፍ ይቁም። የምሬ ነው። አያዘልቅህም። በቃ በጣም ሰዎች እየተችሁ ነው። እኔ ኮሜንቶቹ ብርግግ ነው ያደረጉኝ፣ እንደነገጥኩ ማለት ነው ስመለከት። እንዴ ለአብርሃም አንድ ደጋፊ ይጠፋል? የተወሰኑት ናቸው ቤቱ ገብተው ዝም ብሎ ታታብ ሲያደርጉ የነበረው እንጂ ሩታ ከሚሊዮን የሚቆጠር ታብ ነው ያገኘችው፣ ከሚሊዮን በላይ ማለት ነው። በዛ ላይ ደግሞ ሶስቱ ዙር ጌም ተጫወቱ፣ ሶስቱን ዙር አሸነፈችው። እቺ ልጅ ዛሬ ገና ነው ላይቭ የገባችሁ። ቤተሰብ አስቡ፣ አብርሃም ወደ አራት መቶ ሺህ ፎሎወር አለው፣ ግን ተመልከቱ ሀየክ አንተ ጋር እየመጣ የሚያሽቃብጡ ያንተን ስራ ደገፍን የሚሉ ሰዎች እውነተኛ እንዳልሆኑ በዚህ ልታቅ ይገባል። አብዛኛውን ጊዜ ሰዎች የሆነ ጥሩ ያልሆነ ነገር ስንሰራ የሚያበረታቱን ከሆነ ችግር አለ ማለት ነው። ችግር አለ። ቋሚ ሰዎች አይደሉም እነዚህ ሰዎች አያዘልቁም ማለት ነው። እና በምሳሌ ደግሞ አብርሃም ቆመሽ ንግግር የምትማረው እሩታን በጣም የማይሆኑ የማይሆኑ ጥያቄ ስትጠቃ ነበር በተለይ እሷ በጣም ፎሎ መደረግ ስትጀምር ታቧ በጣም ከፍ እያለ ሲመጣ በጨዋታቸው ላይ ደግሞ ማሸነፍ ስትጀምር መናደድ ጀመረ እና ይሄን ያረገሹ እንዴት ነው እንዴት ነው ያረገሹ እንዴት ነው ያረገዘችው እንዴት አርጋ ነው ለአንተ ማርገዟን በምን ቋንቋ እንድትገልጽልን የፈለግከው አባወሯ አንተ አደለ እንዴ እንደ አብርሽ ያለተው በሰልተው ሚዲያ ላይ እንደው አንዳንድ ጊዜ ከአፋችን የሚወጡ ነገሮችም ይመጥናሉ ለሚዲያ ብሎ ማሰብ መልካም ነውና፣ ሰዎች ለምን እንዲዘባበቱ ታደርጋለህ? ራስህን በራስህ ማለት ነው እንዴ? አሻገር ቁጭ ብለህ እዚህ ከተማችን መተሻገር ቁጭ ብለህ ከአለም ስልጠን በንግግሮች ወደኋላ መቅረት ከባድ ነው። እንደ የሚዲያ ሰው ከሆነ ካንተ አይደለም ስለዚህ፣ ቢያንስ የምትናገረውን ነገር የመረጥክ የመጣልንን መናገር ከባድ ነው ስለዚህ እንዴት አረገዝሽ ያላትም ጥያቄ አለ። ከእኔ ባታረግሽ ከማን ታረግሽ ነበረ ሁላ ብሎ የጠየቃት ጥያቄ አለ። አሁን ሰዎች የሆን ጤነኛ ሰው የሚጠይቀው ጥያቄ ነው? የሩሜላ ደና አርጋን የመታቸው ጭንቅላት የምር ቤተሰብ። እንዲህ ኧረ ብቻ ብዙ ነገር ነው ያላት፣ ብዙ ነገር ማለት ነው ብዙ። በዛ ላይ ደግሞ የሆነ ሰዓት ላይ በቃ ወደ መጨረሻ የፍቅር ዘፈን ሁላ ጋብዟታል። እና ጭራሽ ኮሽ ያለባቸው አይመስሉ እንኳን እንኳን ምን የተገለማመጡ ራሱ አይመስሉም ቤተሰብ። ለማንኛውም ግን ማለት ነው ሩታ በሚደንቅ ሁኔታ ኦዲየንስ አጨብጭቦን ሆን የተቀበላት፣ አያብርሽ የአንተ ስራና የሩታ ስራ ምን ያህል ሰማይና ምድር እንደሆነ፣ አንተ በመጥፎ ቪዲዮ እየመጣ ነው፣ ሩታ ደግሞ በእውነት የሆኑ ነገሮች ከልባ የሆነ ነገርን ለሚዲያ እያሳየች ስለሆነ ህዝብ ወዷታል። እኔ እያልኩ ያለሁት ይሄንን ነው። ሁልጊዜ ኦፖዚት የሆነ ለሰዎች የሚያናደድ የሚያበሳጭ ነገር ሲሰራ ተመልካች አለው ብሎ ማሰብ በራሱ እብደት ነው። ምክንያቱም ጥቂት እብዶች ናቸው ይህን ነገር ሊወዱ የሚችሉ እንጂ ጤነኞች አይደግፉትም። ደግሞ አብዛኛው የኛ የኢትዮጵያ ማህበረሰብ ጤናማ ነው። ስለዚህ አብርሽ የሩታ የትላንትናው የህዝብ ፍቅር ለአንተ ትልቅ ትምህርት ይሰጣል ብዬ አስባለሁ። እንደ ሩታ አሁን በቅርቡ ወደ ሚሊዮን ትገባለች፣ ፎሎወሯ በራሱ ማለት ነው። እና አብርሽ እየሰራክ ያለከው ስራ ብዙ ጊዜ ክርሜላ ጋር እየተጓተትክ ነው። ቲክቶክ ላይ የምንለቀው 400ሺ 500ሺ አይውላል፣ ግን ይሄ ገንዘብ ሰዓት ነው እንጂ ገንዘብ ሊሆን አይችልም። ጤነኛ አይምሮክንም ይበላሻል እንጂ ይሄ ሁሉ ሰው እንዲየሰደበ ካብርሽ ምን ያህል መቋቋም ብችል ነው አንተ፣ እንዴ ሰው ልጅ እኮ ነክ አይደለ። እና የሆነ የዋህነት ይታይበታል ልጁ ይሄ ነገር አዋጭ ነው ብሎ እየሄደ እንደሆነ ነው የገባኝ። ነገር ግን በፍጹም አብርሃም ከዚህ ህይወት ውጣ። በቃ እንደው እንደ እህት ልምከርክ። መቼስ ያው ጥሎብን አንዴ የኛው ናችኋ፣ ገፍተን አንገፋችሁ፣ ጥለን አንጠላችሁ። ምና ብትችል አረ፣ በትችል ሳይሆን ትችላለህ። ከዚህ ነገር ከዚህ ሙድ ውጣ። ህዝቡን በሚገርም ሁኔታ በቃ አንተ ስማርት መሆንክን አሳያቸው። እንዲህ አብርሽ መሆን ትችላለህ እንጂ ለምን ለምን ዘላለም እንዴት እየተሰደብክ ትኖራለህ? እየተሰደብክ ገንዘብ ይመጣል? ኖ ኖ፣ ጥሩ አይደለም። ሚዲያ በርግጥ ስድብም ምስጋናም አለው። ነገር ግን አንተ የመጣህበት መንገድ ማንም አልደገፈልህም አብርሽ። ጥቂቱ እብዶች ናቸው እየደገፉክ ያሉት። እኔ እውነቱን ስነግር ጤናማ ሰው አይደለም እየደገፈክ ያለው። ጤናማው ሰው የሩታ ጋር እንዳየካቸው ናቸው፣ ሚሊዮኖች ታብታብ እያደረጉ ሚሊዮኖች ከሩታ ጎን ናቸው። ስለዚህ አብርሽ ምን ልል እፈልጌ ነው? ተው በቃ እኔ መቼ እስከ ትላንት ጀምሮ ታው ማለት አብዝቻለሁ። እና ቤተሰብ የምር ላይቭ በጣም የሚገርም ላይቭ ነበር ትላንትና ምሽት ከሩታ ጋራ ቁጭ ብለው የነበረው አብርሽና ሩታ። እሷ ላይቭ እንደገባች እሱ መጣ ማለት ነው። ለመጀመሪያ ጊዜን የገባችው የገባችውም ለምስጋና ነው። ኦዲየንሶቿ አሁን አይ ቲንክ ወደ ሰላሳ ሺህ በላይ ትገባለች ብዬ አስባለሁ። እና ታብታብ እያደረጉ በጣም በጣም አስደስተዋታል። ከዛ ባለፈ ሰላሳ ሺህ ፎሎወርም ስላደረሷት ለምስጋና ነው የመጣችው። ትናንት ሀያ ዘጠኝ ሺህ ነበር አይቲንክና፣ እውነት ነው ምስጋና ያስፈልጋል ለኦዲየንስ። ኦዲየንስ ሲወድ በቃ እንዲህ ነው እንዲህ ነው ነፍሱን ላይ ይሰጣሉ። የሩታ ኦዲየንሶች የምሬ ነው ቤተሰብ። ምክንያቱም ሩታ የምታሳዝን የምታሳሳ፣ የተገፋች የተበደለች ሴት ነች። እኛ እናውቃት ሩታችን ነው ስለዚህ የእሷ ግፍ የእሷ መገፋት የእሷ መበደል ስለሚያመን ደግሞ እሷ ንጹሕ ሕይወት መፈለጓ ደስ ስለሚያሰኘን፣ እንዲህ አይነት ሕይወት የምትወዱ ሰዎች በእርግጠኝነት ሩታን ተወዷታላችሁ። እሷ እንደዚህ አይነት ብድብድ ያለ ሕይወት አትፈልግም። ጤናማ ሕይወት ነው የምትፈልገው። ባል ከሆነ ሥርዓት ያለው ባል፣ ወዲያ ወዲም የማይንዘላዘል እኔ እንደተረዳዋት። ስለዚህ እቺን ሴት አለመውደድ ንፉግነት አይሆንም ይሆናል አብርሃም ደግሞ በቃ አትጋጋጥ ይቅርብህ፣ ሄርሜ የለም እንደዚህ እየተመናቀረች አትሽከርከርህ እንደ ጦስ ዶሮ ይቅርብህ። በቃ ይቅርብህና አይዲያ፣ ሌላ በሌላ አይዲያ ነው። የምር በጣም በኦዲየንስ እየተተቸህ ነው። እንደ መንገድ ላይ እኮ ማለት ነው አንተና ሩታ አንድ ላይ ወንድ ቢያጋጥማቸው እነዚህ የሚናደዱብህ ኦዲየንሶች ምናምን እንደ ያጠገብህ ሚስት ፊት ነው ዝርጥጥ የሚያደርጉህ። ሲሪየስ የምነግርህ ማለት ነው። ስለዚህ ሚስትህን እንደምትወደደው በህዝብ ዘንድ አንተም በእጅህ ነው መወደድም መከበርም በእጅክ ነው ያለው። ስለዚህ እኛ ለእናንተ ይህንን አዝረክርከን ወይም ደግሞ ተንትነን መናገር የለብንም። ምን ማድረግ እንዳለብህ የምታውቀው አንተነህ ለማንኛውም ቤተሰብ የሩታ የትላንትናው ላይ በጣም ደስ ል የሚል ነበር። ጥሩ ጊዜ ነበረ ያየሁት። በእሷ በኩል በጣም ኦዲየንሶች ደስ ይላሉ። በስመ አብ የሩታ ኦዲየንሶች ትለይ ያላችሁ የምሬን ነው። በጣም ትለይ ያላቸው ስማርቶች ማለት ነው። ለማንኛውም ቤተሰብ እኔ ብዙ ነገር ተፈጥሯል፣ ግን በቃ ለዛሬው በዚሁ ይበቃኛል ማለት ነው። ይህን ካልኳችሁ ቸርቆዩልኝ